ቶጫ የመጀመሪያ ደረጃ ሆስፒታል በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት በዳውሮ ዞን ቶጫ ወረዳ የሚገኝ ሲሆን ከ አምስት መቶ ሺህ በላይ ለሚሆኑ የህብረተሰብ ክፍሎች አገልግሎት ይሰጣል። ሆስፒታሉ አገልግሎት መስጠት ከጀመረ ወዲህም በርካታ የህብረተሰብ ክፍሎች ተጠቃሚ መሆናቸውን የገለጹት የሆስፒታሉ ስራ አስኪያጅ አቶ ውበቱ ኡቱም የአገልግሎት አሰጣጡን ለማሻሻል መጠነ ሰፊ ጥረቶች በመደረግ ላይ መሆናቸውን አስረድተዋል። በስፔሻሊስት ዶክተሮች የቀዶ ሕክምና አገልግሎት የተጀመረ ቢሆንም ተረጋ ተረጋግቶ መቀመጥ ያለመቻል አገልግሎቱ ተጠናክሮ እንዳይቀጥል እንቅፋት መሆኑን ገልጸው ባሉት ሶስት ጠቅላላ ሐኪሞች ሌሎች አገልግሎቶች እየተሰጡ እንደሚገኙ ተናግረዋል። ከዚህ ወላይታ፣ ከዚህ ጅማ፣ ከዚህ ታርጫ በተለያዩ ችግሮች ላይ የሚሰቃዩ ሰዎች ይሄ ሆስፒታል ቀዶ ጥገና አገልግሎት ከሰጠ ቦቴ ጥሩ አገልግሎት አገኝተናል ብሎ ተደሰቶ። በሆስፒታሉ ውስጥ የውሃ ችግር፣ የበጀት እጥረት፣ የመገልገያ እቃዎች ውስንነትና የባለሙያዎች ጥቅማ ጥቅም አለመከበር ማነቀው መሆናቸውን አቶ ውበቱ ገልጸዋል። ቆብሄዱበት ባለሙያተኞች ላይ ባለሙያ ቅጥር ምላሽ ቢያገኝ ድጎማዎች ከዞን ከክልል የሚመጡ መሳሪያ ህክምና መገልገያ መሳሪያዎች የሚጨምሩ ወደዚህ የሚላክበት ሁኔታዎች ቢኖሩ ሆስፒታሉ ወደ ካሉት ከሌሎች ሆስፒታሎች ሆስፒታሎች ጋር ተወዳዳሪ ሆስፒታል ይሆናል እና እሱ እሱ ዘርፍ ላይ ቢሰሩ ጥሩ ነው። ያለውን ውስን በጀት ህብረተሰቡ በግልጽ ማየት እንዲችል በተጠያቂነት መርህ እየተሰራ እንደሚገኝ የገለጹት አቶ ውበቱ የህብረተሰቡ ተሳትፎ ተስፋ ሰጪ መሆኑን አስረድተዋል። ባላቸው ሙያም ሆነ ለህብረተሰቡ የሚጠቅሙና የውስጥ አገልግሎቶችን ለማጠናከር የሚያስችሉ ጉዳዮች ላይ የሚጠበቅባቸውን ከተቋሙ ባለሙያዎች ጋር እያከናወኑ መሆናቸውን የገለጹት የሆስፒታሉ ሜዲካል ዳይሬክተር ዶክተር እንድሪያስ ዋቻሞ ከአገልግሎት ተቀ ይ ብዛት ጋር ተያይዞ የመድሃኒት እጥረት እንዳጋጠማቸው አብራርተዋል። በአገልግሎት አሰጣጥ ላይ የኛ ሆስፒታል የፕራይመሪ ሆስፒታል ቢሆንም ብዙ ካችመንት ኤሪያዎችን ይሸፍናል። ከኢሰራ ጀምሮ ኢሰራ ሙሉ ወረዳ፣ ከጪ ሙሉ፣ የእኛን የቶጫ በከፊል የማሪማንሳን ወረዳ ጭምር ነው የሚሸፍነው እና ከዚህ አግባብ እጅግ በጣም ሰፊ የማህበረሰብ ክፍል አግሎት እያገኘ ያለበት ሁኔታ ነው ያለው። እኛም በምንችለው አቅም በሙያ ዲስፕሊን ታካሚዎቻችንን ለተቀን ተግተን እየሰራን ያለንበት ሁኔታ ነው ያለው። የህብረተሰቡን ተሳትፎ በማጠናከር አንድ አምሶላ ለአንድ እናት በሚል የፌስቡክ ዘመቻም በሆስፒታሉ ያለውን የአምሶላ የብርድ ልብስና የፍራሽ ችግር ያቃለሉ መሆናቸውን የገለጹት ዶክተር እንድሪያስ አሁንም ሌሎች የግብዓት ችግሮችን ለመቅረፍ ርብርብ እየተደረገ መሆኑን ገልጸዋል። አንድ አምሶላ ለአንድ እናት በሚለው መሪህ የጀመርነው የፋንድራይዚንግ እጅግ በጣም ውጤታማ የሆነበት ሁኔታ ነው ያለው። በዛውም በጣም ሰፊ የማህበረሰብ ክፍል ሆስፒታሉን በአካል የማያውቅ ከአዲስ አበባ፣ ከአሜሪካ፣ ከተለያዩ ከሀገሪቱ ክፍሎች ለእኛ አስተዋጽኦ ያበረከተበት እውነታ አለ። እጅግ በጣም በጎ ስራ ነው፣ ሆኖ ያገኘ ነው። በዛውም አሁን ገብታችሁ ባያችሁት ልክ አንሶላ፣ ብርድ ልብስ በብዛት ተገዝቶ እየተገለገሉ ያሉበት ሁኔታ ነው ያለው። እየተጠቀሙ ነው። በአንሶላ አንጥፎ እየተኙ ነው። ብርድ ልብስ እየለበሱት ነው። እና በዚህም ደስተኛ እንደሆኑ ነው ያየንበት። ቀሪ ትንሽ ትርፍሳንትም አለ። እሱንም ቀጣይ እንደ አንድ ልዩ ተሞክሮ ከተርጫም እያየ ነው የማህበረሰብ መድሃኒት የኮሚኒቲ ፋርማሲ የሚለውን በቀጣይ ልክ እንደ ፌዝ ቱ። እሷን በፋንድራይዚንግ ከቀሪ ሳንቲምም ጋር አገናኝተን ለመጀመር ያለንበት ሁኔታ ነው ያለው። ከሆስፒታሉ ተገልጋዮች መካከል አቶ ደለለኝ ደሳለኝ፣ ወይዘሮ ትግስት ጡፌና ሌሎችም እንደገለጹት በሆስፒታሉ የሚገኙ ባለሙያዎች የርራሄና የአገልግሎት አሰጣጡ አርኪ መሆኑን ገልጸውም የመድሃኒት እጥረት መስተካከል እንዳለበት ጠይቀዋል። መድሃኒቱም ደግሞ አንዳንድ ወቅት በሚገባ ነው እንደ ልብ ነው የምናገኘው፣ አንዳንድ ፍርሳማ ላይ የምናጣበት ወቅት የማይደበቅ ነው። እዚህ አሰጣጡ ጥሩ ነው። ከመጀመሪያው አሁንም እየተሻሻለ ነው። ቀጣም ከዚህ በላይ ቢሻሻል ጥሩ ብዬ አስባለሁ። አገልግሎቱ በእርግጥ ጥሩ በሆንም እኛ ልንጠቀም ገብተም ብዙ መድኃኒት አናገኝም ከዚህ ወደ ፋርማሲ ነው የምንታዘዘው ታዘዘው የቶጫ ወረዳ ፋይናንስ ጽህፈት ቤት ኃላፊ አቶ መብራቱ ጎንዳንቸው በቶጫ የመጀመሪያ ደረጃ ሆስፒታል ላይ እየተከሰተ ያለውን የመድሃኒት እጥረትና በባለሙያዎች ዙሪያ የሚነሱ ቅሬታዎችን ለመፍታት ባለድርሻ አካላትን ባሳተፈ ሁኔታ ሆስፒታሉን የማጠናከርና የማደራጀት ስራ እየተሰራ ነው ብለዋል። የተሻለ አገልግሎት እንድሰጥ ቅድሚያ የደሞዝም ቢሆን ልነሱ እያስገባ ነው። ስትርፕሳትም ቢሆን ከዚህ በፊት የተወዘፈ የነበረና አሁን እሱ እንዳይሆን ብለን ልክ ከደሞዙ ጋር ሲመጣ አንድ ላይ እያስገባ የመጣንበት ሁኔታ ስላለ ይህን በዛ መንገድ ነው። ከዚህ በፊት ችግሮች ነበሩ። ችግሩ ምንድን ነው? ከነዳጅ አጠቃቀም ጋር ሆስፒታሉ በራሱ ገቢ ሲተዳድር ነበረ። አሁን ደግሞ እሱ መሆኑ የለበት ሆስፒታሉ ውስጥ ገቢ የሰበሰበው የመድሃኒት ግዢ አቅሙን ከፍ ለማድረግ እንዳለበትና ክልሉ ባስቀመጠው አቅጣጫ መነሻ አድርገን የመድሃኒት ገንዘቦች እዛው ተጠቅሞ ነዳጅም፣ በእናቶች በህፃናት ከዚህ ላይ የሚፈጸው ነገሮችን ነዳጅ የወረዳ መንግስት በራሱ ገዝቶ በራሱ ስቶር አስቀምጦ እየደገፈ ያለበት ሁኔታ አለ ያለውን በጀት ከህዝብ ተወካዮች ጋር ውይይት በማድረግ ቅድሚያ ትኩረት የሚደረግባቸውን የልማት አጀንዳዎች ላይ ተደልድሎ በመከናወን ላይ ነው ያሉት አቶ መብራቱ፣ በተለያዩ ዘርፎች የተጀመረው የልማት አጋርነቱ እንቅስቃሴ ተጠናክሮ እንዲቀጥል አሳስበዋል።